ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 7 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብሀ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር አገዛዙ በፋኖ ስም ያሰማራቸው ቅጥረኞች ላይ እርምጃ የወሰድኩ ነው ብሏል። በፋኖ ስም የተፈበረከው ሴራ አደገኛ ነው ተብለዋል። የፋኖ ጦር በወሎና ሸዋ ቀጠና በጥምረት በወሰደው እርምጃ የገዢ ቡድን ወታደር ዘርግቶት የነበረውን ኬላ በቁጥጥር ስር ማዋሉ ታውቋል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የልጅያ ሱኮር ባደረገው ግምገማ የሥነ ምግባር ደንብ ጥሰት የሚፈጽሙ አባላት ላይ እርምጃ እንደሚወስድ ገልጸዋል። የዶክተር ደብረጽዮንን ኮምፒውተር በመስረቅ የተጠረጠሩ የጥበቃ አባላት በዋስ እንዲፈቱ ቢወሰንም አልተተገበረም ተብሏል። የተቃዋሚ ፓርቲዎች ስብስብ ምርጫ ቦርድ ነፃና ገለልተኛ ሆነው ምርጫ ለማስፈጸም አንዳች አስቻይ ሁኔታ የለም ብለዋል። ቀናትን እያስቆጠረ ባለው የእስራኤልና ኢራን በሚሳይል የታጀበ ተኩስ አለም አቀፋዊ ስበቱ ቀጥሏል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። አፋባሀ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር አገዛዙ በፋኖ ስም ያሰማራቸው ቅጥረኞች ላይ እርምጃ እየወሰድኩ ነው አለ። በአፋባሀ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ስር በሚገኙ ሁሉም ከተሞች ሰርገው የገቡ የአገዛዙ ተላላኪ ቅጥረኞች ፋኖን ለመነጠልና የፋኖን ስም ለማጠልሸት ሲባል ተልዕኮ ይዘው እየተንቀሳቀሱ መሆኑን ደርሼበታለሁ ብለዋል። በበርካታ ወረዳና ቀበሌዎች የአካባቢውን መኪና በማስቆም ለፋኖ የተተኳሽ እና የአልባሳት መግዣ ገንዘብ አምጡ እየተባለ ዝርፊያ እየተፈጸመ መሆኑን ክፍለ ጦሩ ያስታወቀ ሲሆን አገዛዙ ያሰማራቸው ወዳደር ተላላኪ ቅጥረኞች በብልጽግና አመራር ስምሪት አማካኝነት የግል ሀብትና ንብረት ለማፍራት ሲባል የፋኖን ስም በመጥቀስ የፋኖን የሻለቃ ስያሜ በማሳወቅ ፋኖ ያለባቸውን ቀጠናዎች በመያዝና መሰል ሀሰተኛ ሰነዶችን በማዘጋጀት ሴራው እየተተገበረ ነው ተብሏል። ቢቸና፣ ቁይ፣ የዱሃ ደጀን ከተማዎች ከተማዎችና መሰል ቦታዎች ወደሚገኙ ነዋሪዎች በቀጥታ ስልክ በመደወል ሀሰተኛ ወሬ በመንዛት ለፋኖ ሎጂስቲክስ አውጡ እየተባለ ስርቆት እየተፈጸመ መሆኑን የገለጸው ክፍለ ጦሩ የጠላት ኃይል በሚንቀሳቀስባቸው ቦታዎች በሙሉ በሀሰተኛ የቲክቶክ ገጾች የፋኖን ካባበል መልበስ እኛ ፋኖች ነን በማለት ጥሬ ብር ጌጣጌጥና መሰል ሀብትና ንብረት እየተዘረፈ መሆኑን ማረጋገጥ ችለናል ሲል አስረድተዋል። ከዚህ ጋር ተያይዞ የጠላት ኃይል የሚሰራቸውን አስነዋሪ ተግባራት በፋኖ ስም በማሳበብ እየተደረገ ያለውን መጥፎ ድርጊት ከማውገዛችንም ባሻገር በየትኛውም ቦታ ያለ የህብረተሰብ ክፍል ማወቅ ያለበት የትኛውም የአፋብሃ አባላት መኪና በማስቆም፣ ስልክ በመደወል፣ ቤት ለቤት ፍተሻ በማድረግ የዝርፊያና የስርቆት ወንጀል የፈጸመ የለም ሲል እንዲገነዘቡ ተሳስበዋል። አገዛዙ ያሰማራቸው ዘራፊና ሌባ አካላት ስላሉ እነሱም በመከታተል እርምጃ የምንወስድ መሆኑን በመረዳት በየአካባቢው የምትገኙ የትግሉ ደጋፊ ማህበረሰብ ክፍሎችም እነዚህን አካላት በመከታተል በመረጃና መሰል ተግባር በመተባበር የበኩላችሁን እንድትወጡ ባደራ መልክ እናሳስባለን ሲልም ክፍለ ጦሩ ጥሪ አስተላልፈዋል። የአፋ ባህ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቴ ምትኩ በሰጠው ማሳሰቢያ በክፍለጦሩ በሁሉም ቀጠና የሚገኙ የትግሉ የውስጥ አርበኞች የመረጃ ምንጮቻችን ጋር በተካሄደው የመረጃና ደህንነት ዳሰሳ ጥናት መሰረት መረጃው እውነት ስለሆነ ከላይ በተጠቀሰው ድርጊት የሚሳተፍ ማንኛውም ግለሰብ የሚሆን ቡድን ላይ እርምጃ እንዲወሰድ ሲል አሳስበዋል። አፋ ባሃ በወሎና ሸዋ ቀጠና በጥምረት በወሰዱት እርምጃ የገዢው ቡድን ወታደር ዘርግቶት የነበረውን ኬላ በቁጥጥር ስር ማዋላቸው ታወቀ። በአማራ ፋኖ ብሔራዊ ኃይል ድርጅት ስር በዋርካው ምሬ ወዳጆ የሚመራው የወሎ ቀጠናና አርበኛ ኢንጂነር ደሳሌን ሲያስብ ሸዋ የሚመራው የሸዋ ቀጠና ፋኖ በጥምረት በደቡብ ወሎ ዞን ምዕራብ ወረዳዎች በነበሩ የአገዛዙ ወታደሮች ላይ የተጠናከረ እርምጃ መውሰዳቸውን የወሎ ቀጠና ሕዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል አፋ ባሀ በሸዋ ነጎድጓድ ክፍለ ጦር ና አፋ ባሀ በወሎ ልጅ እያሱ ኮር ስር የሚገኘው የተአማራ ክፍለ ጦር በጋራ በመሆን በደቡብ ወሎ ዞን ወግዳ ወረዳ ጎረንጂ ና ሰኮሩ እንዲሁም ጎለሌ በተባሉ ቀጠናዎች ውስጥ በነበሩ ያገዛዙ ወታደሮች ላይ እርምጃውን የወሰዱት ትናንት ሰኔ 6 2017 ዓ ም ማለዳ ጀምሮ ሲሆን በዚህም በጠላት ኃይል ላይ ከባድ ጥቃት በመሰንዘር ታላቅ ድል ተቀናጅተዋል ተብለዋል በዚህ ውጊያ ጎረንጂ ከተማን ጨምሮ በጠላት ቁጥጥር ስር የነበሩ በርካታ ቀጠናዎች ነፃ የወጡ ሲሆን ከኢላላ ከተማ በቅርብ ርቀት የአገዛዙ ወታደሮች ኬላ ዘርግተው ተሽከርካሪዎችን ሲዘርፉበት የነበረው አካባቢም በፋኖ ቁጥጥር ስር መግባቱን አፋብሃ ቦሎ ቀጠና ህዝብ ግንኙነት መምሪያ ጨምሮ ገልጿል። በአማራ ፋኖ ብሔራዊ ኃይል ስር በአራቱም ቀጠና የሚገኙት አደረጃጀቶች በጥምረት የሚያደርጉት ተጋድሎ ተጠናክሮ እንደሚቀጥል የጠቆመው ህዝብ ግንኙነት መምሪያው በቀጣይ ተመሳሳይ በሆነ ቀንና ሰዓት ውጊያዎችን በመክፈት የጠላትን አከርካሪ እስከ መጨረሻው እንሰብሯለን ብለዋል። የአማራ ፋኖ ብሔራዊ ኃይል ወሎቀ የልጅ ያሱ ኮር ባደረገው ግምገማ የስነ ምግባር ደንብ ጥሰት የሚፈጽሙ ላይ እርምጃ እንደሚወስድ ገለጸ። አፋብሃ በወሎው ቀጠና የልጅ ያሱ ኮር ለተከታታይ ቀናት ባደረገው የኮር አመራር የስራ ግምገማ የነበሩትን ችግሮች በመቅረፍ በአዲስ አስተሳሰብና በአዲስ የትግል ወኔ ኮሩን ወደተሻለ የትግል ምዕራፍ ለማሸጋገር ጥልቅ ግምገማ በማድረግና የቀጣይ አቅጣጫ በማስቀመጥ እንዲሁም ቃል በመገባባት ተጠናቋል። ይህን የስራ ግምገማ ሂደት በበላይነት የመሩት የአማራ ፋኖ በወሎው ቤተ አማራ የዘመቻ መምሪያ ኃላፊው አርበኛ በለጠ ሸጋው እንደሆነ አፋ ባሀ ወሎ ቀጠና የልጅ ያሱ ኮር ህዝብ ግንኙነት ክፍል አስታውቋል። ግምገማው ጠንከር ያለና እያንዳንዱ የኮሮ አመራር ያለበትን ችግር ነቅሶ በመነጋገር ድግመታቸውን እንዲያርሙና ጥንካሬያቸውን እንዲያስቀጥሉ ከቤቱም ከመድረክ መሪዎችም አቅጣጫ መሰጠቱም ታውቋል። ይህን የተሰጠ አቅጣጫ በአግባቡ ለማይወጡ የኮሮ አመራሮች ድርጅቱ ባወረደው የስነ ምግባር ደንብ መመሪያ መሰረት እርምጃ የሚወስድ መሆኑን ስብሰባውን ሲመሩት የነበሩት የድርጅቱ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ጠንከር ያለ ትዕዛዝና አቅጣጫ ሰጥተዋል በተለይ ቃሉን ለመጥለፍ የመንግስትን ተልዕኮ ለማስፈጸም የተሰገሰጉ ሰርጎ ገቦችን በመመንጠር የማያዳግም እርምጃ መውሰድ አማራጭ የሌለው ቁልፍ መፍትሄ መሆኑን ቤቱም ከመድረክ ላይ የነበሩ የድርጅቱ አመራሮች በአንድ ድምፅ ተስማምተዋል። በመድረክ ሲንሸራሸሩ የነበሩ ጥልቅ ሀሳቦች ድርጅቱ ብሎም ኮሩ ላይ ያሉ ስትራቴጂክ አመራሮች የሀሳብ ድህነት የሌለባቸው የትግሉን ሁኔታ በአግባቡ የተረዱና ቁጭ ብሎ በመነጋገር ችግሮችን ከመፍታት አንጻር ጥልቅ የሆነ የፖለቲካ እይታ ያላቸው መሪዎች እንዳሉ የተቀየበት እንደሆነ አስተያየት ሰጪዎች ጠቁመዋል። ይሁንና የነበረው መድረክ የተከሰቱ ችግሮችን ትኩረት በመስጠት በምንም አይነት ሁኔታ አለባብሶ መሄድ በድርጅቱ ቦታ የሌለው መሆኑን እና የተጀመረው የፋኖ የትግል መስመር እምርታው በውትድርናው እና ነፍጥ ባነገበው ኃይል ላይ ህልውናውን ተስፋ ያደረገ ብቻ ሳይሆን በፖለቲካው እና በመድረክ አያያዝም ጭምር ከፍተኛ ለውጥን ያሳየ መድረክ ነበር ተብሏል። መድረኩ ሲጠናቀቅም የልጅያ ሱኮር ከፍተኛ አመራሮችና የአማራ ፋኖ በወሎ ቤተ አማራ አመራሮች በአ አንድ ላይ በመሆን የተጀመረውን የህልውና ትግል በማጠናከር የብልጽግናን ሰው በላ ስርዓት ፀሐይ ሙሉ በሙሉ እንዲጠልቅበት የማድረግ ኃላፊነታቸውን አጠናክረው እንዲፈጽሙ በአንድ ድምፅ ተማምለው ተስማምተዋል ሲል የኮሩ የህዝብ ግንኙነት ክፍል አስረድተዋል። የዶክተር ደብረጽዮንን ኮምፒውተር በመስረቅ እየተጠረጠሩ የጥበቃ አባላት በዋስ እንዲፈቱ ተወሰነ። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል ተብለው የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወስንም ተግባራዊ ያለመደረጉ ተሰምተዋል። ስድስት የቪአይፒ ወይም የከፍተኛ ባለስልጣናት እጀባ የጥበቃ አባላት የህወሀት ሊቀመንበር ደብረጽዮን ገብረ ሚካኤልን ላፕቶፕ ኮምፒውተርን ሰርቀዋል በመባል ተከሰዋል። የመቀለ አዲ ሀቂ ክፍለ ከተማ ፍርድ ቤት ሰኔ ስድስት ሁለት ሺ አስራ ሰባት ዓመተ ምሕረት በዋለው ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የተጠረጠሩት ግለሰቦች በዋስ እንዲፈቱ ተወስኗል። ስድስቱ ተጠርጣሪዎች እያንዳንዳቸው በአስር ሺ ብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሰረት ቤተሰቦቻቸው ብር ቢያስይዙም ከላይ የመጣ ትዕዛዝ በሚል ከእስር አልተለቀቁም ማለታቸውን ቲክቫ ዘግበዋል። ባለፈው የግንቦት ወር 2017 ዓ ም ሳምንት መጨረሻ የሊቀመንበሩ ላፕቶፕ ኮምፒውተር በጠባቂዎቻቸው ተዘርፏል የሚል መረጃ በማህበራዊ የትስስር ገጾች በስፋት ቢሰራጭም ደጋፊዎቻቸው መረጃው የፈጠራ ወሬ ነው በማለት ሲያጣጥሉ ቆይተዋል። ሊቀመንበሩም በቅርቡ ከደጋፊዎቻቸው ጋር በነበራቸው ስብሰባ አልተሰረቀም የሚል አንድምታ ያለው በሚያስመስል ሁኔታ ላፕቶፕ ኮምፒውተር ይዘው ታይተው እንደነበርም ዘገባው ጠቅሷል። የተቃዋሚ ፓርቲዎች ስብስብ ምርጫ ቦርድ ነጻና ገለልተኛ ሆኖ ምርጫ ለማስፈጸም አንዳችም አስቻይ ሁኔታ የለም አለ። የስድስት ተቃዋሚ ፓርቲዎችን ያካትተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ብሔራዊ ምርጫ ቦርድ ነጻና ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫው ለማስፈጸም አንዳችም አስቻይ ሁኔታ የለም ሲል አስታውቋል። ኮከሱ ከቀናት በፊት ባወጣው መግለጫ የምርጫ ቦርድን በወገንተኝነትና ለገዢው ፓርቲ በታዛዥነት ከሷል። በዚህም የገዢው ፓርቲ አሸናፊነት አስቀድሞ የሚታወቅ ነው ብለዋል። መግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ከነባር አመራሮቹ ሦስቱን ለመቀየር ጫፍ መድረሱን እያሳወቀን ነው ብለዋል። ተቃዋሚ ፓርቲዎች ልምድ በሌላቸው ኮሚሽነሮችና በወቅታዊው የፖለቲካ ያለመረጋጋት የግጭትና ጦርነት ውጥረትና ሁለንተናዊ ውስብስብ ተጨባጭ ሁኔታ ውስጥ የሚደረግ ምርጫ ጣጣና መዘዝ እንደሚያስከትሉ አስጠንቅቋል። በመሆኑም በዚህ ተጨባጭ እውነታ ምርጫ ቦርድ ነጻና ገለልተኛ ሆኖ ምርጫውን ለማስፈጸም አንዳችም አስቻይ ሁኔታ የለም ያለው ኮከሱ ጉዳዩ ወደ ከፍ አደጋና ትርምስ እንዳንገባ በእጅጉ የሚያሳስብና የሚያሰጋ ነው ሲል በአጽንኦት ገልጿል። እስከ ምርጫ ቦርድ በተጨማሪ በሀገራዊ ምክክር ኮሚሽን ላይም ትችት ሰንዝረዋል። በኮሚሽኑ ማቋቋሚያ አዋጅ ላይ በኢትዮጵያ ፖለቲካ ፓርቲዎች የጋራ ምክክር ቤት የቀረቡ የማሻሻያ ሀሳቦችና የተነሱ ጥያቄዎች ቦታ ሳይሰጣቸው፣ እንዲሁም የኮሚሽነሮች ሹመት የብልጽግናውን አዋጅ እንኳ ያልተከተለና በጠቅላይ ሚኒስትሩ ፍላጎትና ፈቃድ ላይ የተመሰረተ ነው ብለዋል። በመሆኑም የተሰጠውን ከፍተኛ ተግባርና ኃላፊነት በህግ በእውቀትና እውነት በነፃነትና ገለልተኝነት በሚዛናዊነት ከሀገራ ራዊ ተልእኮ አንጻር ለመፈጸም ይቸግራል ሲል ገልጿል። በተጨማሪም ኮሚሽኑ ከምስረታው ጀምሮ ኮሚሽኑ ባደረጋቸው እንቅስቃሴዎችና ባከናወናቸው ተግባራት ኮከሱ ያነሳቸውን ችግሮች የሚያረጋግጡ አፈጻጸሞች በተለይም የኮከሱን የመፍትሄ ሀሳቦች ከመቀበል ይልቅ እንደ ተጻራሪና ተቃዋሚ በማየት ሲያገለኝ ቆይቷል በማለት ከሷል። አክሎም በያዘው አግላይ አካሄድ ቀጥሎ በተሰጠው የጊዜ ገደብ ስራውን ሊያጠናቅቅ ቀርቶ አጀንዳ አሰባስቦ ባለመጨረሱ የአንድ አመት ተጨማሪ እድሜ ተሰጥቶታል ሲል ቀናትን እያስቆጠረ ባለው የእስራኤልና ኢራን በሚሳኤል የታጀበ ተኩስ ዓለም አቀፋዊ ስበቱ ቀጥሏል። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጸፋዊ ሚሳይሎችን ያስወነጭፈችበት የሁለቱ ሀገራት ፍጥጫ ሁለት ቀናትን አስቆጥረዋል። ይህ ዜና እስከሚጠናከርበት ሰዓት ድረስ በወጡ መረጃዎች መሰረት እስራኤል በድጋሚ አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎች መምታቷን አስታውቃለች። በትሄራን የመኖሪያ ህንፃ ላይ በተፈጸመ ጥቃት ሀያ ህጻናትን ጨምሮ ስልሳ ሰዎች መሞታቸውን የኢራን መንግስታዊ ሚዲያ ዘግበዋል። በኢራን አጸፋዊ የሚሳኤል ጥቃቶች ሶስት እስራኤላውያን ሰዎች ሲገደሉ በርካቶች መቁሰላቸውን ባለስልጣናት ተናግረዋል። አሜሪካ ወደ ግጭቱ እንድትገባ ከተደረገች ሁኔታዎች በበለጠ ሊያገረሹ ይችላሉ ተብሏል። ኢራን ሚሳይሎችን የምታስወነጭፍ ከሆነ መዲናዋ ትሄራን ትቃጠላለች ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካድዝ አስጠንቅቀዋል። የእስራኤል መከላከያ ኃይል ዘጠኝ የኢራን የኒክሌር ሳይንቲስቶችንና እና ባለሙያዎችን ገድያለው ያለው ያለ ሲሆን ጦሩ ሐሙስ ለአርባ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒክሌር ሳይንቲስቶች ስድስት ናቸው ብሎ እንደነበርም ይታወሳል። ኢራን በእስራኤል ላይ የወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚያግዙ ከሆነ በቀጠናው የሚገኙ የጦር ሰፈሮቻቸውን ኢላማ እንደምታደርግ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግበዋል።